ውድ ጓደኞች፣ ነፍሰ ጡር የነበረች አንዲት ሴት በድንገት መቃብር ውስጥ በህይወትም ተቀበረች። ከዛ በኋላ የሆነው ነገር ሁሉንም ሰው በጣም አስፈራው። ውድ ጓደኞች፣ ይህን አስተማሪ ታሪክ ለመስማት እስከ መጨረሻ አብራችሁን ቆዩ። በተለይ እናቶችና እህቶች ይህ ትምህርት ስለሚያስፈልጋችሁ እስከ መጨረሻ ገኔ ጋር ቆዩ። ሰርፍራዝ የሚባል ሰው ይህ እንዲ ሲልም ይተርካል ከአምስት ዓመት በፊት አካባቢ ነበር እኔ የሌቦች ቡድን እባልም ነበርኩ። ከሰረቅን በኋላ ፖሊስ እንዳይዘን ተደብቀን እንለያያለን። አንድ ጊዜ ማታ ላይ ባንክ ከሰረፍን በኋላ እኔና ጓደኞቼም ሸሽን፣ ጓደኞቼ ጠፉ፣ ግን እኔ በፖሊስ ታየውና ፖሊስ እኔን ማሳደድም ጀመረ። እየሮጥኩ የተለያዩ መንገዶችን ማቆራረጥኩ። በመጨረሻ ከፖሊስ መሰወርም ቻልኩ። ከዛ በኋላ ወደ አንድ አውቶቡስ ገብቼ ሩቅ ቦታም ሄድኩኝ። የወረድኩበት ቦታ የትም የማላውቀው ቦታ ነበር። ፖሊስ እንዳይዘኝ ብቻ ነበር የምፈራው። የወረድኩበት ቦታ ጭር ያለ ነበር። ዙሪያው የሚኖር ሰውም አልነበረም። ፊት ለፊቴ መቃብርን ተመለከትኩ። ያም የመቃብር ስፍራ ነበር። ስለዚህ እየሄድኩ ወደዛም ደረስኩ። የጨረቃ ብርሃን ስለነበር ሁሉም ነገር ይታይ ነበር። ዛሬ ማታ መቃብር ውስጥ አድራለሁ፣ ጠዋት ላይ እሄዳለሁ ብዬ ወሰንኩ። እኔ ጠንካራ ልብ ያለኝ ሰው ነበርኩ። በዛች ለሊት የደረሰብኝን አይነት ፍርሃት አጋጥሞኝም አያውቅም ይላል በዛ ምሽት ህይወቴን አደጋ ላይ የሚጥል ምንም አይነት ስራ ላለመስራት ወሰንኩኝ። መጥፎ የሆንኩት በመጥፎ ጓደኛ ምክንያት እንጂ ክፉ ሰው አልነበርኩም ይላል። መቃብር ውስጥ አንደኛው መቃብር አጠገብም ተኛው። ወፍራም ሻሽ ነበረኝ። ሻሽን ተከናንቤ ልተኛ ስል አንድ ድምፅም ሰማሁ። የሴት ልጅ ድምፅ ነበር። ወንድሜ አትግደለኝ፣ ምንም ስህተት አልሰራሁም፣ አትግደለኝ እኔ ኃጢአተኛ አይደለሁም ትልም ነበር። ይህ ድምጽ ሲሰማኝ አጥንቴ ድረስ ብርዶረረኝ። ሻሽን ከራሴ አውጄ ምን እየሆነ ነው ብዬም ተመለከትኩ። ስመለከት አራት ወይም አምስት ወጣቶች አንዲት ልጅ ወደ መቃብር ስፍራ እየጎተቱ ይዘዋት ሄዱ ነበር። ከመካከላቸው አንዱ አታፍሪም? የኛን ወንድሞች ክብር አጠፋሽ። እኛ አክስትሽ ቤት ነሽ ብለን እያሰብን ነበር። አሁን ግን አንቺ ዝሙት ሰርትሽ ይህንን ልጅ ይዘሽ መጣሽ አንድ ወጣት ልጅቷን ይዟት የተቀሩት አራት ደግሞ መቃብሩን በፍጥነት ይቆፍሩ ነበር። መቃብሩን ከጨረሱ በኋላ ልጅቷን በተቆፈረው መቃብር ውስጥ በአስፈሪ ሁኔታ ጣሏት። ቀብሩን ከደፈኑባት በኋላም በፍጥነትም ተመለሱ። ይህንን ስመለከት በጣም ደነገጥኩ ይላል። ከመካከላቸው አንዱ ፈጥኖ ሰው ከማየቱ በፊት ፈጥነን እንሂድም አለ። በችኮላ ልጅቷን መቃብር ውስጥ ቀብረዋት ከዚያ ቦታም ሸሹ። ልጅቷን በህይወት ከቀበሩ በኋላ ሁሉም ሸሹ። እኔም በፍጥነት ከተቀመጥኩበት ተነሳውና ወደ መቃብሩ አመራው። በችኮላ ስለነበር የመቆፈሪያ መሳሪያውን እዛ ትተው ሸሽተውም ነበር። ያንን መቃብር በፍጥነት መቆፈርም ጀመርኩ። በህይወት እንደተቀበረች ማየት ችያለሁ አለው። ዋናው አላማዬ ልጅቷን በህይወት ማውጣትም ነበር። የልጅቷ የለቅሶ ድምጽ ከመቃብሩ ሲሰማ ሕያው መሆኗን አወቅኩ። መቃብሩን በፍጥነት ለመቆፈር ሙሉ ጉልበቴን ተጠቅሜ ነበር። እኔ ጥሩ ሰው አልነበርኩም። ተራ ሰው ነበርኩ፣ ግን በኔ ቦታ የነበሩ ማንኛውም ሰው በህይወት የተቀበረች ልጅ ለማውጣት መሞከር አይቀርም። እንደ ልጅቷ ወንድሞች ሰው ይሄን ያክል የሚጨክንበት አንጀት እይ አላስብም ይላል። አንድ ሰው በህይወት መቅበር ምን አይነት ሰውነት ነው? መቃብሩን እየቆፈርኩ ነበር። ለልጅቷ አየር እንዲገባ ቀዳዳ አደረኩላት። ነገር ግን ድንገት የልጅቷ ጩኸት ሲበረታ አስፈራኝ። ሞት መሰለኝ። ድምጿን ለማዳመጥም ሞከርኩ። መላ ሰውነት ይርገፈገፍም ነበር። ለትንሽ ጊዜ ድምጿ ሲጠፋም ተስፋ ቆረጥኩ። ነገር ግን በድንገት ከመቃብሩ ውስጥ የህፃን ልጅ ማልቀስ ድምፅ ሲሰማ በጣም ተገረምኩ። የህፃኑ ድምፅ ከየት መጣ? እንዴትስ መጣ ብዬም አሰብኩ። መቃብር ውስጥ ያለችው ልጅ ነበረች። ታዲያ ይህ ህፃን ከየት መጣ? እኔ በቀላሉ የሚደነግጥ ሰው አልነበርኩም ነበር፣ ግን በዚያን ቀን በጣም ፈርቼ ነበር። አሁን ደግሞ የልጅቷን የሚያቃስት ድምፅ መስማትን ጀመርኩ። ይህ ማለት ይህች ልጅ ገና በህይወት አለች ማለት ነው። በጣም ፈርቼ ነበር፣ ግን መቃብሩን መቆፈርና ልጅቷን ማውጣት ነበረብኝ። እንደገና ድፍረትም ሰበሰብኩ ግን መቃብሩ ሙሉ በሙሉ ሲከፈት በድንጋጤን ቆምኩ ምክንያቱም መቃብር ውስጥ አዲስ የተወለደ ህፃንም ተኝቶ ነበር እናም ልጅቷ ደክሟትም ነበር ልጅቷ ነፍሰ ጡር እንደነበረችና መቃብር ውስጥ ልጇን እንደወለደች ለመረዳት ብዙ ጊዜ አልወሰደብኝም ነበር ራሴን አረጋግጬ ልጅቷንና ልጇን ከመቃብር አወጣዋቸው የነበረኝን ሻሽ ልጅቷን አከናነብኳት ልጅቷ በጣም ደክሟት ነበር። ህፃኑም እያለቀሰ ነበር። ምን ማድረግ እንዳለብኝም ግራ ገባኝ። በድንገት አንድ መኪና በመንገድ ላይ ሲመጣም ተመለከትኩ። ህፃኑና እናቱን ትቼ ወደ መንገዱም ሮጥኩ። መኪናው እንዲቆም እጅን አመለከትኩት። እንዴት እንደሆነ ባላውቅም በዚያ ሰዓት መኪናው ቆመ፣ ግን ፈርተው ነበር። እንዲህ አልኳቸው፣ እኔና ባለቤቴ ድንገት ከመቃብር ቦታ ስናልፍ ባለቤቴ ምጥ ያዛትና እዚያም ወለደች እና እርዳታም ጠየኳቸው። እርግጠኛ ለመሆን ወደ እኔ መጡና ልጅቷንና ህፃኑን ሲያዩ ነገሩን አወቁና አመኑኝ። ከመካከላቸው አንዲት ሴት ሶስቱም መረዳት አለባቸው ትልቅ ችግር ላይ ናቸውም አለች። መኪና ውስጥ የነበሩ ሰዎች ረዱንና ህፃኑን ወደ ሆስፒታልም ወሰዱት። ከባንክ የሰረኩት የገንዘብ ድርሻይን ጓደኞችን ስጠይቃቸውም ሰጡ። ልጅቷን ወደ ምስጢራዊነት ወደ መኖርበት ቤትም አመጣዋት። ልጅቷ ስትሻሻል ሁሉንም ነገር ጠየኳት። ታሪኳን መናገር ጀመረች። ስሜ ዙሌካ ይባላል። ጥሩ ልጅም ነበርኩ። አንድ ቀን ከኮሌጅ ስመለስ አንድ ልጅ አሳድደኝና የፍቅር ደብዳቤም ሰጠኝ እሱ እንደሚወደኝና ስልክ ቁጥሩን ተጽፎ ነበር። መጀመሪያ ከልክየው ነበር፣ ግን አላውቅም፣ ምናልባት ሰይጣን አሳሰተኝ። እናም አንድ ደካማ በሆነ ሰዓት ደወልኩልትና መገናኘት ጀመርን። ከዚያም ነገሩ ወደ መገናኘትም ደረሰ። አምስት ወንድሞችም ነበሩ። እነሱ ወደ ስራ ሲሄዱ ወደ ቤት ጠራው ነበር። ቤት ውስጥ ማንም አልነበረም። በሰይጣን ምክንያት የምንሰራው ኃጢያትም ሰራን። እናም እስከ ዛሬ ድረስ እየተቀጣው ነው አለች። የዛ ልጅ ህገወጥ ልጅ ማህፀኔ ውስጥ ማደግ ሲጀምር ጉዳዩን ላክስቴም ነገርኳት። አክስቴ ብዙ ወቀሰችኝ። ነገር ግን ክብሯን ለመጠበቅ ወደ ሐኪም ቤት መሰደች። ነገር ግን ጊዜው አልፏል። ሐኪሙ አሁን ብታቋረጭው ትሞች አለሽ አላት። ያንን ወጣት አግኝቼ ጋብቻውን ወደ ቤተሰቦች ላክም አልኩት። እሱ ግን ይህ የማ ልጅ እንኳን እንደሆነ አላቅም ሲል እሷ ላይ አሾፈ። እንዲህ አይነት መጥፎ ሴትም አላገባም አለ። ነገሩ ከባድም ሆነ። አክስቴም ወንድሞችሽ ካወቁ ትሞች አለሽ አለች። አክስቴ ወንድሞችን ስለበሽታ የውሸት ነገራቸው። አክስቴ ለወንድሞች ስለ ስለበሽታ ውሸት ነገረቻቸው። እኔን ይዛ እንደምትሄድም ነገረቻቸው። ወንድሞቼ እሷ ነች ምግብ የምታበስልልን ያለሷ እንዴት እንኖራለን እኛ ስንሰራ እሷ ቤት ትይዛለችም አሉ። አክስቴም ታማለች፣ የምትፈልጉ ከሆነ አግቡ አለቻቸው። አክስቴ ወንድሞቼን እንዴት እንዳሳመነቻቸው ባላውቅም፣ እኔን ይዛ ወደ ቤትም አመጣች። በአክስቴ ቤት ልጇና ልጁ ይኖሩ ነበር። እነሱም ሁሉንም ነገር እንድትነግራቸውም ተገደደች። ዘጠኝ ወር እዛ ቤትም አሳደኩ። ነገር ግን የመውለጃዬ ጊዜ ሲቃረብ፣ ወንድሞቼ አክስቴ ቤትም ደረሱ። እንዴት እንዳወቁ ባላውቅም ጎትተው ወደቤትም ወሰዱኝ እና ከዚያም ማታ ወደ መቃብር ወሰዱኝና በህይወቴም ቀበሩኝ። መቃብር ውስጥ ስቀበር መተንፈሳቃቴ ጮኩን፣ ፈጣሪ እርዳታ ለመንኩኝ በስቃ በስቃይ ያለቀስኩ ነበር። በአንድ በኩል እየታፈንኩ፣ በሌላ በኩል ደግሞ ምጥም ጀመሪ። ከልቤ ወደ ፈጣሪ ተመለስኩና ዳግመኛ ኃጢአት ላለመስራትም ቃል ገባሁ። ጽኑ ውሳኔ ወሰንኩና እጸልይም ነበር። ግን ስህተት ሰራሁ። ጌታ የሆይ፣ የመጨረሻ እድል ስጠኝ፣ ከዚህ መቃብርም አውጣኝ። በህይወቴ ሙሉ ምንም ስህተት አልሰራም? ጥሩ ስራይን የምትወድ ከሆነ ዛሬ አውጣኝ። በዚያ ሰዓት ማንም ሰው መጥቶ እንደማያድነኝ አውቅ ነበር፣ ግን ከልቤ ፈጣሪንም ጠራሁት። እነዚያ ሰዎች ብዙ አፈር አልጣሉም ነበር። ከዛ በኋላ አንተ መጣህ። በመጀመሪያ ሙከራ እንድተነፍስ አደረግኝ። ለአፍታ ያህል ወንድሞቼ ሊያወጡኝ ተመልሰው የመጡ መስሎኝ ነበር። ምክንያቱም በዚያ ሰዓት ከነሱ እንጂ ሌላ ሰው አልነበረም ነበር። ነገር ግን ከዚያ በኋላ ማሰብ አቁንኩኝ። ምክንያቱም የህፃኑ መወለጃ ጊዜ ደርሶ ነበር። እንዴት ያለ አስገራሚ ነገር ነው! የመጀመሪያ እስትንፋሱን በመቃብር ውስጥ የወሰደው ልጅ እንዴት ተረፈ ሲልም ይገርመኛል። ሰዎች ወደ ምድር ይመጣሉ እና ከሞቱ በኋላ ወደ መቃብርም ይሄዳሉ። ግን የዚህ ልዩ ሕፃን ህይወት ጅምር የተለየ ነበር። የመጀመሪያ እስትንፋሱን መቃብር ውስጥም ወሰደ። ዳግመኛ ምንም ስህተት ላለመስራት ለፈጣሪ ቃልም ገባሁ። እናም ከሁሉም ስህተቶቼ በቅንነትም ተመለስኩ። ጌታችንን እንረሳለን ስህተት ውስጥም እንገባለን። ግን እሱ አይረሳንም። ትሰልይ የነበረ ልጅም ነበርኩ። ብዙ አምልኮ አደርግ ነበር። ግን ስህተት ሰራሁ፣ ጌታዬንም ረሳሁ። ግን ተመልከቱ ፈጣሪ እንዴት እንደረዳኝ። እናም ዛሬ እንዴት ያለኝም መልካም ጌታን እንዳልተገዛሁኝ እያሰብኩ ነው። አንቺ መጥፎ ሴት ነች ብሎም መካከል መንገድ ላይ ጥሩኝ የሄደውን ያን ሰው እያሰብኩ ነው። ሰርፍራዝም እንዲህ ይላል። ዙሌካ ታሪኳን ከረገነችም በኋላ ስቅስቅ ብላ ማለቀሰች። እኔም በሐሳብ ውስጥም ገባው። ይህ ታሪክ ለእኔም ትልቅ ትምህርት ነበር። እኔም የዚህ ክስተት አካልም ነበርኩ። በዚያው ቅጽበት እኔም ከሁሉም ስህተቶች በቅንነት ወደ ፈጣሪ ተመለስኩ እና ዙሌካን ለማግባትም ወሰንኩ። ዙሌካን ለማግባት የወሰንኩት የፈጣሪ ውዴታ ለማግኘት ብቻ ነበር፣ ያለፉትን ስህተቶችን ሁሉ ይምርልን ዘንድ ነበር። ዛሬ እውቀት ያለው ሰው ነኝ። ስለ እምነቴ ብዙ ተምሬያለሁ። ባለቤቴ ለሴቶች ትምህርትም ትሰጣለች። እና በፈጣሪ ቸርነት በደስታ እየኖረን ነው። ዛሬ በህይወት ውስጥ በሁሉም ቦታ ሰላምና ብርሃን እንዳለ ይሰማኛል። ሱብሃንአላህ ውድ ጓደኞች፣ የዛሬው ታሪክ እንደ ተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ትምህርት እንዲያገኙ መጀመሪያ ለቤተሰቦቻችሁ፣ ለጓደኞቻችሁ ማጋራቱን እንዳትረሱ። ሰብስክራይብ በማድረግ አስተያየት መስጫ ላይ አላሁ አክበር በማለትም ጻፉ። በሌላ ቪዲዮ እስከማገኛችሁ፣ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።